እንዲሁ አሁን የዘመርኩትንና የተሳደብኩትን ቀላቅላችሁ ፖስት። እኔ ልሸማቀቅ አልሸማቀቅም። ማንም ብትሆን አልሸማቀቅም። በሃይማኖት ደረጃ ጳጳስ አይደለም፣ ፓትርያርኩ ቢያጠፉ እሳቸውን ጭምር ወቅጣቸዋለሁ። ጴንጤ ፓስተር አይቀረኝ። ከሙስሊም ለምን ውስታዝሽ አይሆንም። ሲያጠፋ እቀጠቅጣቸዋለሁ። ምንም አባታችሁ ስለማታመጡ፣ ካጠፋሽ የትኛውን ብሔር የመጣ የትኛውን ብሔር እንደ ፐርሰናል የመናገር መብት አለኝ። ምንም ገለቴ ስታጠፋ ድምጥ ማጧ እስኪጠፋ እናገራታለሁ። ምን አባታችሁ ልታመጡ? ኦሮሞን ገለቴን ስትሳደብ ነበረ። ኦሮሞን ገለቴን ስትናገር ነበረ። ምን አባሽ ታመጫለሽ? ይህ ስናገራለሁ ገለቴ አንዱ አለሚ ሲሰድቢ ነበር። ይሮማን እሰድባለው። ምን አባሽ ተመጫለሽ? ዋጠፋው ልክ ይሰደባል። ምን አባሽ ተመጫል? ይሮማን አንዱ አለሚ ስትሰድብ ቆይታ ስትበል ከዛ ደግሞ ይገለቴን ሰደበች። ሰደብኩ እንዴ? ምን አባታቸው ሊያመጡ ይሰደባል። ሙካ ጠፉ ካጠፉ ምን አባታቸውና ከዚህ በፊት ስታጠፋ አዳነቻ ገድን ተናገር አይደለ እንዴ እንኳን እነሱን የአዲስ አበባ ከንቲባ እንኳን እነሱን የምንድነው ስሙ ምንድነው የሚባለው ብርሃኑ ጁላ ቀረኝ እንዴ ድሮ ስናገር ማቀረኝ ካጠፋ ማነው ኦሮሞን ነው ወክላሉ ያላችሁ ኦሮሞን የሚወክል ማነው ነው እየነገርኳችሁ ማናችሁም እዚህ ሚዲያ ላይ የትኛውን ብሔር ሚዲያ ላይ ወቶ የሚያጠፋ ያላጠፋም ኦሮሞን የሚወክል የለም እንኳን እናንተ ቀርቶ አባ ገዳ ራሱ ቢያጠፉ አባ ገዳ ኦሮሞን አይወክሉም ህዝብ ነው ህዝብ ስንት ሚሊዮን ህዝብ ነው ኦሮሞ ማለት አማራ ማለት ስንትና ስንት ህዝብ ነው እንኳን እዚህ ሚዲያ ላይ ያላችሁን ቁጣንቁጥ ቀርቶ ማናችሁም አትወክሉም ትግሬ ትልቅ ነው። ማንም ባባሽ እዚህ ሚዲያ ላይ ወክል ተወክለሽ የመጣ የለሽም። ሲጀመር እዚህ ሚዲያ ላይ አያፈላችሁት ሶስት ብሄር ናችሁ። ሁሌም እንደምናገረው የሶስት ብሄር ትኩሳት እድሜ ልኩን የማይጠፋ ሶስት ብሄር፣ ፈሴን አዳምጡኝ አላችሁም ሶስት ብሄር ትነካካላችሁ። የእናንተ ለቅሶ ሚዲያ ላይ አላልቃለን ስልጣን ላይ ያላችሁ እናንተ፣ ፈሴና አዳምጡን የምትሉ እናንተ፣ ሚዲያው የምትረብሹ እናንተ፣ ከእናንተ ውጭ የለም። ሰማኒያ ሶስት ብሔር በሳይለንት ነው የሚኖረው። ከስልጣን ትንንሽ ምናልባት የሆነ ደቡብ የሚረብሻለ ትንንሽ አሉ፣ ተጉራጌ የሚረብሹ እሱንም ድምፃቸው በማይሰማ ሁኔታ የሶስት ብሔር ፈሳ አዳምጡልኝ። ግራ ገባንኛ፣ ወዴት ሄደን እንኖር አዳምጡልኝ አላችሁ። እኛን አትናገሩ፣ ያዙን፣ ልቀቁን እኛንን ፈጪ ቆራጪ ምናምን አላችሁ። አይደላችሁም ብለን እየነገርናችሁ ነው። አይደላችሁም ሌላውን ብሔር አለ የእናንተ ጫጫታ አላልቃለን እንጂ ገለቴን ሲናገሩ ኦሮሞን ተናገረች። ስለ አንድ ነገር አስተያየት ሲሰጡ እኛን ተናገረች ሁሪው

እስር ቤት የነበረውን የልጁን ሁኔታ ነገሩኝ። ልጁ እያለቀሰ ቤተሰቧን አጽናኖልኝ፣ እኔ ያመጣብኝን እችላለሁ እያለ ብዙ ነገር ሲያደርግ አየነው። ሮማን ይህ ልጅ እንደዚህ አይነት ነገር ቢያደርግ በዚህ መልኩ እብን እንኳን አድርጎት ቢሆን ጸጸቱ ሰው እንደሚለው ሚዲያ ላይ እንዳራጨው አይደለም። ይሄ ልጅ ስሙን ለማጥፋት ወጥቶ ለፋሲጋ ልስፈና አለ እንደዚህ አለ የሚባለው እውነት የሌለው ሀቅ ያልሆነ ስላልሆነ ሲወጣ ደግሞ ወጥቶ በማግስቱ ሌላ ነገር አላየም፣ የሚስቱ የሞተችበትን ቦታ ሄዶ ሲያለቅሳየው። ስለዚህ ይሄ ልጅ ለኔ እንደ ሮማን፣ ለእኔ እንደ ሮማን አድርጎትም ቢሆን አላርገውም። ያረግ የተሰማው ጸጸት ያረገው እኔ እንዳልናገረው አድርጎኛል። እኔ አልገደላትም ብዬ ነው የማምነው። ይሄንን መብቴ ልትነፍጉኝ ነው? መብቴ እኮ ነው። እንደ ሮማን ጭንቅላቴ ያሰበው አንዱ አለም በፍትህ የወጣው በትክክለኛ ሕግ አልገደላትም ምንም አይነት የምታቀርቡ ስለሌለ ነው ብዬ ነው የማምነው። ዲሲስ የእኔ መብት የሮማን መብት ነው። መብቴ ልትነፍጉኝ ነው? በምንም ተአምር ለምን አብይ አህመድ አዘው ማሁን የውሸታችሁ ውሸት። አብይ አህመድ ሄዶ እስር ቤት ይውጣ ብሎ ነው ምትሉ ሁሉ አላችሁ። ምን አይነት ምን ይሄን ያህል አንዱ አለም ካልዘፈነ የኦሮሞ ላይፍ ጨለማ ይሆናል ያላችሁ ዘፋኝ ነው አይደል እንዴ? ሌላ ለኢትዮጵያ ጠቅላይ ሹሙ ጦሩን የሚያንቀሳቅሰው አይደለም። ስለዚህ ምን ስኖረ ነው እሱ ገብቶ አብይ አህመድ ይለቀቅ ስላለው ነው ሮማን የተለቀቀው የምትሉ ሁሉ አላችሁ። ሞት መታችሁ ሞት። እኔ በገባይ ልክ አንዱ አለም ስላላደረገ ነው የተፈታው። ዳሲት ይሄ የኔ የሮማን መብት ነው። ማንም ብሎኛ አይደለም፣ ማንም ነግሮኝ አይደለም። በራሴ ጭንቅላት ተመርቼ ይህን ውሳኔ ወስኛለሁ። ይህን ውሳኔ ሊያስቀይር የሚችል ማንም የለም። ለአንዱ አለም ልክ ነው ስል ምን በዚህ በኩል ደግሞ ያላችሁ ኦሮሞ ትጠላለች፣ ወይኔ አሁን ደግሞ ተገለበጠች። ምን ልትሉኝ ነው? እኔ የማስበውን በፍላጎቴ መናገር መብት የለኝም? ልክ አይደለም ስል መከራ፣ ልክ ነው ስል መከራ። ማናችሁ እናስደስታችሁ? የኔ የራሴ ጭንቅላት፣ የራሴ የሮማን መብት ነው። በገባይ ልክ እንጂ እናንተ በገባችሁ ልክ ላስባይ አልችልም። ማንም እግዚአብሔር ለሀገር ያብቃኝ። ማንም ሰው ብሎኝ አይደለም። ማንም በውስጥ በኩል ላንዱ ዓለም እንዲበይለት ልጆቼን እንሳኝ ወልድኳቸው። ማንም ብሎኝ አይደለም። እንዲምታስቡ ስላላችሁ ስለማቅ ነው። ማንም ብሎኝ አልወስንም። ማንም እንደውም መጥቶ ከመከረኝ የሆነ ነገር አለው ብዬ ነው የማስበው። ማንም አንድ የኦሮሞ ልጅ መጥቶ ይሄን አድርጊ ይሄን ውረጅ ይሄን ፍረጪ የሚለኝ የለም፣ ቢኖርም አልሰማም። በራሴ ጭንቅላት ነው የምገዛው። ስለ እንትና ስለ ገለቴ ቢሆን ሚዲያ ላይ ወጥቶ አንደኛ እኛ ቤት ከፍተን የጮህንላት እንዴት እንደ ኢትዮጵያ ሯጭ እንዲደረግበታል ብለን እይን በልጁ መልኩ ውርሻ እራቆቱን ልጁን ጠምዝዞ ይህን እንኳን አድርጎት ቢሆን ኢትዮጵያ የምትባል ሀገር ሕግ ባለበት ሀገር ወታደር ሄዶ ይዞ መጠየቅ እየቻለ ልጁን እራቆቱን በእንትን ውስጥ አድርጋችሁ እየለጠፋችሁት ሮማል፣ በቃ ዝም ብዬ ለገለቴ ልጭሁላት። ገለቴ ውሸታም ናት። ውሸታም ገለቴ ሮጣ ያመጣችሁ ግን ሜዳሊያ ካለ መቀማት ነው። በውሸት ያለባት ቢኮዝ ዋሽታ እንዳይሆነ ያመጣችሁ ውሸታም ውሸታም። ዝናሽን ተጠቅመሽ በግድ ባሌ አልፈለገሽም ስላለሽ ፎንቃ ስላለብሽ ነው። ውሸታም ነሽ ገለቴ ውሸታም ትግሬ ስለሆነ ግዴታ እንትመጫን አለበት እንዴ? ኦር ጉራጌ ስለሆነ ጉራጌ ነው የምትሉም ስላላችሁ፣ ብሄሩን ያላቀው ከየትኛውን ብሄር ይምጣ ከየትኛውን ብሄር፣ በምን መስፈርት ነው ራቆቱን ሰውነቱን አውልቃችሁ እራቆቱን ምናምን አስደብድባ ጥርሱን አስወልቋለች። ኢትዮጵያ በምትባል ሀገር ውስጥ መብት የላትም። መብቴ የላትም እንደ ሴት ተመድላለች፣ ብለን ስንጮ ነገር ግን ጩኸቴን ቀሙኝ። ሰውየውን ፊቱን አዶም ኬርኔ ትግሬ ይሁን ጉራጌ ይሁን አማራ ይሁን ምን ይሁን አዶም ኬር፣ እንኳን አማራ አልሆነ እላለ ውስ ተከለክሉኝ አላችሁ። የገለቴ ባል እግዚአብሔር አምላክ ሲተፋ፣ እንኳን አማራ አሉንክ ፋክቱን ልትቀሙኝ ነው። እስቲ ነይና ይህን ከመናገር ከልኪኝ። እንኳን አማራ አልሆንክ፣ የገለቴ ባል። እስቲ ነይ ከልኪኝ። ምድረ ጥምብ ዘረኛ ቆሻሻ፣ ጠየፋችኋለሁ በጣም ማለት ነው። ገለቴ ጩኸቴን ቀሙኝ። ገለቴ ባሏን አስደብድበው ጥርሱን አስረግፈዋለች። ገለቴ በሰባት ጥይት አሳድዋለች። ገለቴ ባሏን ብዙ ስራ ሰርተዋለች። ይሄ ኢትዮጵያ ውስጥ የተደረገ ነው። እስቲ ነይ ከልኪኝ። እስቲ ነ ከልኪ ስለ ገለቴ ማውራት ስለ ኦሮሞ ማውራት ነው ብላችሁ የምትለፈልፉ ጥንብ ዘረኞች እኔ ያልሰማችሁ፣ አያችሁ የሄዳችሁበት ርቀት እኔና ዳልቻን ለማነካካት ብዙ ጥረት አደረጋችሁማ። ሶሻል ሚዲያ ላይ ወጥተሽ ኦሮሞ ስጋ የሰው ስጋ ሲበላ ደረሰኝ ቪዲዮ ብለስ በሶሻል ሚዲያ ታሪክ ኦሮሞን እንደ ሰው የሰው ስጋ እንደሚበላ ያወራሽ ጅጅክያ፣ እኔ አይደለውም አንቺ ነሽ። ኦሮሞን ወጥተሽ ስታዋርጅ ስትሰድ ብ የምትሁይ እኔ አይደለውም አንቺ ነሽ። መቀጣት ካለብሽ ኦሮሞን እንደ ገዳይ እንደ አራጅ ለማሳየት የሞከርሽው ሶሻል ሚዲያ አንቺና አንቺ የመጣሽበት አንቺ ከማህበረሰብሽ መተሽ አንቺ ነሽ ጅጅክያ ወተሽ በዚህ ዓለም በሚያየው ሚዲያ ላይ ቪዲዮ ደረሰኝ ሰው ሲበላ ኦሮሞ ብለሽ የተናገርሹ አንቺ ነሽ። ቪዲዮሽን አንጥቼ እለጥፍልሻለሁ። አንድ ሁለተኛ፣ አሁን ከሚዲያ ላይ ታንክስ ጋር ጠፍታለች፣ አይቻት አላቅም። ወርቄ እዚህ ሚዲያ ላይ ኦሮሞ የሰው ስጋ ሲበላ ደረሰኝ ብላችሁ የተናገራችሁ እናንተ። እኔ ሮማን አረሳውም፣ ኒሞሪ አለኝ። ኦሮሞን ለማሰደብ እዚህ ሚዲያ ላይ የምትሰሩ አንቺ፣ ሁሌም እንደምናገረው አንቺ ወርቄ የምትባይ አንቺ ጂጂ የምትባይ አንቺ ዋኖፌ እዚህ ለንደን እኔ የምኖርበት ሀገር፣ እናትሽ ከወለደች ነ ከኔጋ ተቀጣጥረች ተገናኝ። አንቺ ሶስታችሁ ነው እዚህ ሚዲያ ላይ ኦሮሞ ናችሁ። ኦሮሞን ስታዋርዱ የኖራችሁ እናንተ ናችሁ። ስለዚህ እኔ ሮማን ተሰማ ማንንም አባታችሁ የምፈራ ሴት አይደለሁም። ኢትዮጵያ መግባት ካለብኝ እናንተ አትከለክሉኝም። የባለስልጣን እህት አላት እንደዚህ። እኔ በባለስልጣን የምመካ ሴት አይደለሁም። የባለስልጣን እህቴ ስትቀበለ ሚዲያ ላይ አያችሁት። በሚኒስተር ደረጃ ዘንጭ ጭብዬ ከፈለኩኝ ኤርፖርት ላይ ሲቀበሉኝ ማሳየት ብቃቱ አለኝ። ግን እኔ ለእናንተ ሾኦፍ ለሶሻል ሚዲያ ሾኦፍ አይደለም አገር የምገባው አገሬ የምገባው አገሬ መግባት ካለብኝ መብት አለኝ መብት አለኝ። ወዴርሽም ጠላሽም፣ ለእያንዳንድሽ ለእያንዳንድሽ ተጽዕኖ እፈጥርብሻለሁ ተጽዕኖ እፈጥርብሻለሁ ለእያንዳንድሽ ማለት ነው። ለእናንተ ብዬ እናንተ የምትገፋፉኛውን መንግስት እንድሰድብ ኦሮሞን እንድሰድብ የተለያየ ነገር አድርጌ ሂጎ ብላችሁ ለማግኘት ከእናንት ዳርቻ ያላችሁ ሁልጊዜ እኔም ቤት ዳርቻ ለመስደር ትፈልጋላችሁ። ማን ነው ባለፈው ስለ እንትና ስትሳደብ? ማናት ስሟ? ድሬዳዋን ተሳድባ ስታሰር ዳልቻ ይታሰረ። ሮማን ዳልቻ እንደሆነ አንድ አትፋፉታላችሁ፣ መናገር አትችሉም። ማን ከዳልቻ ጋር እንዲጣላ ትፈልጋላችሁ? እኔ እኔ ደግሞ ዳልቻን ዲያልቻን አልጣላው ለመሰላችሁ? ዳልቻ ፌር ነው። ዳልቻ ፌር ለምን እንደሆነ ልንገራችሁ። ከኔ ጋር ሊያያይዝ እዮዳም፣ ከኔ ጋር በተጣላ ቁጥር እዮዳም ሮማን የምትባል እንዲያደረገች አምጡ፣ በውስጥ እኮ ይልክለታል ዳልቻ። አንድም ግን አያገኙም። እኔ ኦሮሞን ስሳደብ አያገኙም። ለምን የላቸውማ፣ አንሳደብም ብዬ እያለዋ ስለዚህ ገለቴ መናገር መብቷ ነው። ገለቴ ትግሬ አጎታ ገንዘቧን ያዘረፈ እንጂ ሮማን የመናገር መብት አላት ብሎ አቀለላቸው። ትናንትና ጂጂ ክያና ቧኖፍ የሚባሉ ሮማን እንዲያድርጋ ዳርቻ አይሰማቸውም። እኔን ከዳልቻ ጋር ለማያያዝ ያደረጋችሁ ጥረት አልተሳካላችሁም። ዳልቻ አይምሮ አለሁ ጭንቅላት አለው። ማን እዚህ ሚዲያ ላይ ምን እንደሚያደረግ ጠንቅቆ ያውቃል። ባይኖር እንኳን ባልኖረበት ሰዓት እዚህ ሚዲያ ላይ ምን እንደሚደረግ ቀርጾያል። ዳልቻን ስለምትፈሩት ሽንታችሁ እስኪጠባጠብ ስለምትፈሩት ከማጋነው ዳልቻ እንድሰድብላችሁ የምትፈልጉት እኔ እኔ ደግሞ ደደብ አይደለም። የአዲስ አበባ ልጅ ነኝ የአዲስ አበባ ልጅ ነኝ። ዳርቻ እዚህ ሚዲያ ላይ ከመጣ ጀምሮ አንድ ቀን ነው ከኔ ጋር የተጣለው። እሱንም ዮኒ ማኛ የኔናንተን ፎቶግራፍ ፈኒ ፎቶግራፍ እንዲያርጋ ፖሰታችን ብሎ ነው። ዳርቻ እኔ ኦሮሞ ጋር በምጣላ ዘመን እንኳን አያችሁ፣ ምን አይነት ሚዛናዊ ጭንቅላት እንዳለው። ለምን እንደተሳደብኩ ቃል ማ የኦሮሞ ልጅ ገዝት ላይ ገብተው እኔን የሰድበውኝ ማንነቴን ሰድበው ስለሆነ የረገጥኳቸው እርገጫቸው። ሶሻል ሚዲያ ላይ እኔ እናሱ ተገናኝተን ኦሮሞን ብሰድቢ ሮማን ምንም መብትሽ ነው። ሰድባውሽ ዘርሽን ሲሰድቡ ዘርሽን መስደብ መብትሽ ነው ብሎ ነው በዛ ሰዓት የተላለፍ ነው። ሶሻል ሚዲያ ላይ ፊት ለፊት መናገር ስለምችል እናንተ የምትሄዱበት ርቀት እናንተ ችግራችሁ፣ እኔ ኦሮሞን ብሳደብ መንግስት እንድሰድብ ነው ለምን የብዙዎች ታርጌታችሁ ሮማን ከኢትዮጵያ ስትመለስ ኦሮሞን ትሰድባለች፣ ሮማን ከኢትዮጵያ ስትመለስ መንግስትን ትሰድባለች። ሮማን ያየውት ነገር የለም። ገብቼ ገብቼ እናንት ትናንትናም ሰሞኑንም የጮኩት እቺ ብስብስ ወታ ድጋሚ ኦሮሞን ቁጭ ብላ ቤቷ ልታስረግጥ፣ አያችሁ። እግዚአብሔር አምላክ ክፉ አትስሩ ክፉ ከሰራችሁ፣ በዛው ጀንበር በተንበራጨቃችሁ በሚዲያ በዛው ጀንበር፣ እግዚአብሔር እንደዚህ አድርጎ በእጃ ዙር ይፈርድባችኋል። ወታ ተበጣረቀች፣ ያዙ ልቀቁኛለች። ገባችሁ ሚዲያ የሚቀርጽ አልመሰላትም። እሷ ኦቨር ደሙናት፣ ሰው ደወለላት አቴንሽን፣ ተይ ተባለች ምናምን። ይሄ ሁሉ የእሷ በቃ ቲክቶክ ላይ የተቆጣጠረችው አለም ላይ የወጣች ነው የመሰላት እግዚአብሔር ግን ሳይውል ሳያድር ፈረደባት ፈረደባት። በዛሬ ጊዜ ብሔርና ሃይማኖት ቀላል ነገር አይደለም። አገር ያጠፋል አገር ያጠፋል። ሃይማኖት እና ብሔር መንካት ዋጋ ያስከፍላል። እንደ ህዝብ ህዝብ መንካት ዋጋ ያስከፍላል፣ ዋጋ ያስከፍላል። በዚህ አጋጣሚ ይሄ ኮንሰርን አርጋችሁ አንድ ልጅ አዶኖ አላቃትም ቤቷን ከፍታ የሆነች ኦሮሞ ልጅ ቪዲዮ ደርሶኝ ነበረ። በዚህ አጋጣሚ የኦሮሞ ስም እንዳይጠፋ የኦሮሞ ስም በዚህ መልኩ እኛ ባለ ጊዜ አይደለንም ባለጊዜ ብለው ሊያሸማቅቁን እየሞከሩ ነው እንጂ አይደለንም ብላችሁ ተጨንቃችሁ ይሄ ነገር እንዳይሰራጭ ለሰራችሁ ለኦሮሞ ልጆች ትልቅ ክብር አለኝ ትልቅ ክብር አለኝ። ዳልቻንም ጨምሮ ዳልቻን ሊያስቱት ብዙ ነገር አድርገው ነበር። ዳልቻ ግን ኖ እኛ ባለ ጊዜ አይደለንም፣ እንደዚህ አይነት ነገር ሶሻል ሚዲያ ላይ አታድርጉ ነው ያለው። ዳልቻ ተጨምሮ እንኳን እየተሳደበ ነው አሉ። ዳልቻ ይረዱ እንዲያርጉ አላል አላለም። ዳልቻ ላይ ነገሩን ልታዞሩ እራቃችሁ ሄዳችሁ። አላለም፣ ዳልቻ አላለም ይሄን የምታደርገው ጂጂክያን ስትረግጣት ውላለች። ይሄን አጋጣሚ ተጠቅማ ፖለቲካ ለመስራትና ሮማን ጋር ነገሩን እንዲዞር ሞከረ ጂጂክያ፣ አልተሳካላትም። ቢዞርም እኔ ሮማን ክርስቶስ ምስክሬ ነው፣ የምፈራው አንድም ሰው የለም። ኪዳነ ምሕረት ምስክሬ ነው። ድፍን ቲክቶክ ተሰብስባችሁ አንድ ላይ ብትሆኑ እኔ ናችሁ። በዚህ አጋጣሚ እነግራችኋለሁ በኩራት እኔ ጋር ያለው ኮንፊደንስ እኔ ጋር ያለው እውነት ማናችሁም ጋር የለም። በኮንፊደንስ ሁላችሁም ተሰብስባችሁ፣ ሶስቱም ብሔር ተሰብስባችሁ፣ አክቲቪስት አንድ ላይ ብትሆኑ እኔን አትችሉኝም። አፈር ከድሜ እንደዚህ አስገባችኋለሁ። ለምን እውነት ይዤ ስለምናገር። ማናችሁም እውነት ከመናገር እኔን የምከለክሉኝ የላችሁም። እኔ መለጠፍ እችላለሁ። እኔ ቲክቶክ ላይ ለጥፌው ከላይ ከሚኒስተር እስከ መሬት ድረስ የሚታይ ሚዲያ አለኝ። አንድ ሚሊዮን አልገባም፣ ግን ይታያል። ያንን ሀንድረድ ፐርሰንት ሽሎኝ ይላለሁ። እሷ እየተፋችሁን፣ እሷ ያስታወከችሁን፣ እሷ ያሳየችሁን ሜንጫ መፖሰት ይችላለሁ። እኔ ግን አገሬ ንጹሕ ሀገር ሆና ሁሉም ተስማምቶ የምትኖርባት አገር እንድትፈጠር እንጂ ብሔርና ብሔር ተጋይቶ ተንኮል ፈልጎ አገር የሚያጠፋ ሜሴጅ እንዲሰራጭ አልፈልግም። ይሄን የምትፈልጉ ይሄን አጋጣሚ የምትፈልጉ ብዙዎች አላችሁ፣ ግን አይሳካላችሁም አይሳካላችሁም። ብዙ ተንኮል እንድሠራ ተቆራርጦ ለእኔ የምትልኩልኝ የደረድቻ ቪዲዮ የጂጂክያ ቪዲዮ የማነው ቪዲዮ አንድ ደግሞ አለ ራስ አስራ ዘጠኝ ቁ እኔ ከእንዳንተ አይነት የሸሩች ጋር አላወራም እንደ ሴት ፔሬዳም ሴት ፔሬድ ፔሬድ እንደሚያይ ወንድ በየተለያየ ገስት እየገባህ ታገል ወንድ ኮንኩፎ